ጤና ይስጥልኝ ተመልካቻችን፣ ይህ ብሩህ ተስፋ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን እንግዲህ እንደተለመደው ሁሉ እንግዳ ይዘንላችሁ መጥተናል። የልዩ ፍላጎትና ያካቶ ትምህርት ባለሙያ ነው። ፒተር ወይም ደግሞ ፒተር ዘሪሁን ይባላል። አብሬው ቆይታ አደርጋለሁ። እንኳን ደህና መጣህ። እንኳን ደህና ጠበቃችሁኝ። እንዴት ነው? እንዴት አገኘው? እንዴት አየው? የመጀመሪያ ጊዜ ነው ኢቲቪ ስትመጣ? ለመጀመሪያ ጊዜ ነው። ከዚህ በፊት ጥቁር አንበሳ አካባቢ እያለ ነበር ማቀው ሰፈሬ ነው። የሚገርመው ነገር ጎረቤት ነን፣ በጣም ደስ ይላል። እንኳን ደህና መጣብያለው መጣ ያለው እንግዲህ ፒተር ያው ብዙዎቹ ያስታውሰሃል ከቀደመው ስድስት ወር ይሆንሃል ስድስት ወር ከህመም ካገገምክ ስድስት ወር አካባቢ የሚሆን ይመስለኛል ሰባት ወር አካባቢ አይደለ? አዎ ብዙም አልተሳሳትኩም። ሰባት ወር አካባቢ ይመስለኛል። እና ለአንተ በማህበራዊ ሚዲያን በበጎ አላማ ለመጠቀም በርካታ ነገሮች ሲደረጉ ነበረ የምታስታውሰው ንና እስኪ የተወሰነ ነገርን እስቲ የተወሰነ እስቲ ስለነበረ ቆይታ እንዴት እንደነበር እዚህም እዛም ስለነበረው ሂደት ከሕክምና ከመሄድ በፊት እዚህ ያለሁኝ ሁለት አመት አካባቢ ጥቁር አንበሳ ሆስፒታል ክትትል አድርግ ነበረ። ሳረቆች አለሁኝ ከሁለት አመት ውስጥ ክትትል ከሁለት አመት ክትትል ካደረግኩኝ ጊዜ በኋላ ህመሙ የመዳን መድኃኒቱ ተልማመደ መድሃኒቱን እየወሰድኩኝ ነበርና ጥቁር አንበሳ ሆስፒታል በተመሳሳይ ልክ እንደኔ የደም ካንሰር ያለባቸው ብዙ ሰዎች ነበሩ እና ማህበሩ በማህበሩ አባልነት ገባሁኝ። ወደ ሁለት መቶ ሀምሳ ብር አካባቢ ከፍዬ ነው የገባሁት እና መድኃኒቶችን እየተከታተል ወስድ ነበር። በጣም ውድ ነው መድኃኒቱ። መክፈል አልችልም። ከማህበሩ ከገባው በኋላ ግን ሐኪሞቹ መድኃኒቶቹን ከውጭ ያስገባሉ እና በዛ ምክንያት በነጻ ስጠቀም ቆይቻለሁኝ። አራት አይነት መድኃኒት ነበር። ሶስት የቆየሁት ስድስት ወር ከምናምን አካባቢ ወሰድኩኝ። ግን መዳን አልቻልኩም። ለውጥ አልመጣም። ተመሳሳይ ሆነ። ተሞከረ አራት አምስት ስድስት ወር ረጅም ጊዜ የተወሰደ ምንም ለውጥ አልመጣም። ተመሳሳይ ነው፣ ለውጥ አልነበረውም እና በዚህ ምክንያት የነበረው አማራጭ ወደ ውጭ ሄዶ መታከም በሀኪሞቹ ታዘዝኩኝ። ስሰማ በጣም ደንግጬ ያለሁ፣ በጣም ያስደነግጥ ነበር በወቅቱ ደም በጣም ጎጂ ነገር ነው። በእኔ ይደርሳል ብዬ የሚለውን ነገር አልጠበኩኝም። በጣም ከባድ ነበር። አጋጣሚ ዶክተሩ ወንድሜ ነው፣ ጥቁር አንበሳ ሆስፒታል ውስጥ ነው የሚሰራው እና ብዙ አግዞኛል። እሱ ወንድሜ ስለነበረ ከአቅም በላይ የሆነ ድካም ምናምን ከሆነ አንዳንዴ ይመጣና ሳፖርት ያደርገኛል። ከአምስት ሚሊዮን በላይ ገንዘብ ያስፈልግ ነበረ ወደ ውጭ ሄዶ ለመታከም። ይህን ስባል በጣም ደነገጥኩኝ፣ ተስፋ ቆረጥኩ። በቃ ትንሽ በጣም ጭንቀት ውስጥ ገባን፣ ሁላችንም ቤተሰብም ጭምር ተጨነቀ በጣም ሁሉም እንዲሁ በደሞዝ ደግሞ የሚሆን ነገር አይደለም ያለው አማራጭ ኦኬ መኖሪያ ቤት የምሰራበት ቦታ አካባቢ ተሽጦ ነገሮችን ሽጦ ለማሳከም ነበር የተፈለገው እሱም ቢሆን አልተቻለም ነበርና መመካከር ጀመረን። የመጀመሪያው አማራጭ የተማርኩበት ትምህርት ቤት የሚሰሙ ተማሪዎች ነበሩ። ከእነሱ ጋር በመተባበር ድጋፍ መዋጮ ማድረግ ተጀመረ። በዛ ተመሳሳይ መንገድ ኮሚቴ አቋቁመን ማሰባሰብ ተጀመረ። ዶክተሩም እንደ አጋጣሚ ወንድሜ ነው እንደ ቤተሰብ ነው የምንመካከረው ው ገንዘቡ ተሰብስቦ የሚያንስ አይነት ነገር ከሆነ ቦታውን ሽጠን ጨምረን ለማድረግ ተስማማን። ከቤተሰብ ጋር ወንድሜ ኃላፊነቱን ወስዶ በሚሰማው ማህበረሰብ በኩልም በመስማት ሳናቸው በኩልስ ማሰባሰብ እንችላለን ብሎ ሲጠይቀኝ ጓደኞችም አሉ። በዚህም ውጭም የሚኖሩ መስማት ሳናቸው ጓደኞች አሉኝ። አነገርኳቸው በጣም ፈቃደኛ ሆኖ፣ እዚህም ያሉት ውጭም ያሉት ተመሳሳይ እምቢ ያለ ሰው የለም። ሁሉም ፈቃደኛ ሆነ። ገንዘብ የሚያሰባስብ ኮሚቴ ተቋቋመ። ከኮሚቴው በላይ በራሳቸው ፈቃደኛ ሆኖ በጣም ነው የሚያሰባስቡት የሚሰሩት፣ እዚህም ያሉት ውጭም ያሉት በጣም በርካታ መስማት የተሳናቸው ከፍተኛ አስተዋጽኦ አደረጉ። ከአምስት መቶ ሺህ ከአምስት ሚሊዮን በላይ ከአምስት ሚሊዮን ብር በላይ ሆነ። ከዛ ቦታው መሸጡን ተው ነው ረሳ ነው ይሄ እግዚአብሔር ነገር ነው። እግዚአብሔር ፈቃድ ነው። ሐኪም ቤት ከዛ ወደ ውጪ ህንድ ነበረ የሄድከው? ህንድ ነበረ የሄድኩት። እዛ ከደረስኩ በኋላ በጣም በቃ ከባድ ነበር። ሁለት ወር ቆይቻለሁ እዛ ህንድ ሆስፒታል ውስጥ። በሁለት ወር ውስጥ መውጣት አንችልም ሁ ኢንፌክሽን ኢንፌክሽን ይፈጥራል። ጥንቃቄ ያስፈልጋል። እዛው አንድ ክፍል ውስጥ ኳራንታይን ኮቪድ ም እዛ ቆየን። ደም ካንሰሩን አንድ ሳምንት በላይ በጣም ገደለ። አስወጡ። በኋላ አዲስ ደም መቀበል ጀመርኩ። ወንድሜ ነው የሰጠኝ አዲስ ደም። በጣም ከባድ ነበር አዲሱ ደም፣ እኔ ሰውነቴ ውስጥ ሲገባ መቀበል አልቻለም። መቀበል በጣም አስቸጋሪ ነበረ። መብርዳለሁ ብርድ ሙቀት የተለያየ በቃ እንትን አለው። የበላሁት ሁሉ አይቀመጥም ይወጣ ነበረ። ምንም ምግብ ራሱ መመገብ አልቻልኩም ነበር። ትንሽ ቀላል የሚሆነው የነበረው ወተት ወተትና ሙዝ ብቻ ነበረ መመገበው። ሾርባም እንደዚሁ ጠቀም ነበረ። ግን እንዲበላ የሚመከረው ዶሮ፣ ስጋ፣ አሳ ምናምን ነበረ። በዚህ ተመሳሳይ ሁኔታ ሁለት ወር ቆየሁኝ። በጣም ከባድና ፈታኝ ጊዜ ነበር ያሳለፍኩት። ቀስ በቀስ ቀስ በቀስ እየተቀበለ እየተዋሃደ በመድኃኒትም እገዛ በመርፌም ቀስ በቀስ እንደዚሁ እየተሻለኝ መጣው። ሶስት አይነት የደም አይነት አለው አንዱ ነጭ የደም ሴል ሁለተኛው ቀየሰ የደም ሴል ሶስተኛው ደግሞ ሶስቱም ባዶ ነው። እኔ ጋር ሲጀመር ሁሉም የደም ሴል የነበረው መጀመሪያ ላይ በጣም ቀስ በቀስ ቀስ በቀስ ከሁለት ወር ከሞላኝ ጊዜ በኋላ ከሆስፒታልም ወጣሁኝ። ተከራይተን ነበረ የምንኖር ላራት ወር ለአራት ወር ተከራይተን ሆስፒታል ሁለት ወር ተቀመጥን። ለአራት ወር ደግሞ በተመላላሽ ተከራይተን ክትትል ማድረግ ጀመርን። ቀስ በቀስ ሰውነቴ መቀበል ጀመረ፣ ምግብ መመገብ ጀመርኩኝ። ሁሉም ነገር ተሻለኝ። ሰላሙን ኩኝ ምናልባት ከስድስት ወር በፊት እንደዛ ተመልሽ የመጣሁኝ በጣም ደስ ይላል። ግን በጣም አንደኛው ነገር ከዚህ የምናየው አሁን መስማት የተሳናቸውም የማህበረሰብ ክፍሎች ቢሆን የሚሰማውም ሰው አንተን የሚያውቅህ በሙሉ መረባረቡ አምስት ሚሊየን በጣም ከባድ ነው ደሞዝተኛ ሆኖ ለሚኖር ሰው። ከነዚህ ውስጥ ምናልባት ውጭ ካሉት እንዲሁ የተሻለ ገንዘብ ካዋጡ ነው እንጂ እዚህ ኢትዮጵያ ውስጥ ካሉት ሰዎች ከእጅ ወዳፍ ነው ምንኖረው ኑሮ። ከዚህ ላይ ወስዶ እንደገና ማዋጣት በጣም እንደሚወዱ እራሱ ነው የሚያሳየው። ና የሆነ ፔጅ የቴሌግራም ቴሌግራም ፔጅ ተከፍቶ ነበር። እዛ ላይ ነበር የሚዋጣው የነበረው፣ አስታውሳለሁ፣ ነበርኩበት፣ አስታውሳለሁኝ። ና የሶሻል ሚዲያውን ራሱ ለበጎ አላማ እንደዚህ በመጠቀም አንድ ሰው እንዲህ ካንሰር ሲባል ድንግጥ የምንልበትን ጉዳይ ድኖ መጥቶ ደግሞ እዚህ ምስክርነት ሲቀርብ ከሆነ ጊዜ በፊት እኮ ወንድምህና የኮሚቴ አባል ወይን እሸት ቀርበው እንዴት አስተዋጽኦ መደረግ እንዳለበት እንዴት መታከም እንዳለበት ገንዘቡ በጣም ብዙ እንደሆነ ተጨንቀው ምና ሲወራ ነበር። አሁን ድና አንተ እዚህ ለምስክርነት ስትገባ ትልቅ በእውነት በጣም ደስ የሚል ነገር ነው። ከመጣስ በኋላ አሁን ደህና ነ ፋይን የተወሰነ ክትትል አለው። እስከ ሰኔ በአብዛኛው መድኃኒቱ እስከ ሰኔ ኦኬ፣ ሰኔ አካባቢ ይቆማል። ከምርመራ ምናልባት ካየ በኋላ ሊቀጥልም ይችላል። እስከ ሰኔ ድረስ ግን ይቆማል ተብሎ ይታሰባል። በደ፣ ዶክተር፣ ልክ ነው ልክ ነው። የሐኪሞቹ ክትትል የግድ አስፈላጊ ነው። በጣም ደስ ይላል። በእውነት እኔም በግል ደስተኛ ነኝ። አሁን ወደ ስራዬ ተመልሻለሁ። ሁለት ወር ሞላኝ ከስራ ከተመለስኩኝ። በጣም ጤነኛ ነኝ። ሁለት ወር አካባቢ ነው። ስትገባ እራሱ ደስ አላላቸው ደስ አላላቸውም? ስራ ተመልሰ ሲያዩት አንዳንድ ሰው እኮ አዘጋጅተው ነበረ። የእንኳን ደህና መጣ ፕሮግራም አዘጋጅተው ሰው ነበረ። አላሰብኩም ነበረ ሰፕራይዙ አላወቅኩም ነበረ። ስመጣም ምግብ መጠጥ፣ ቡና ምን ተዘጋጅቶ ነበረ። በጣም ነው ደስ ያለኝ በዚህ ሁኔታ ስለተቀበሉኝ፣ በጣም ደስ ብሎኛል። በጣም ደስ ይላል። ያው ካንሰር ሲባል ባለን ተለምዶ ሁላችንም እንደነግጣለን አይደል? ቶሎ ሊድን የሚችል ነገር አይደለም ተብሎ ይታሰባል። ሁለተኛ ጊዜውም ከሄደ ሪስክ አለው፣ በጊዜም ካልተደረገ። ሶስተኛ ደግሞ ገንዘቡ ያስፈልጋል። ብዙ ገንዘብ የሚጠይቅ የህመም አይነት ነው። መጥፎ ህመም ነው። ያ ስለሆነ ሰው ካንሰር አመመው ሲባል ተመልሶ በህይወት ቆሞ የሚራመድ አይመስለውም። ተስፋ ይቆርጣል። ያን ሰው ድጋሜ ላየው አልችልም ብሎ ያስባል እና ያ ሁኔታ ስለሆነ ይመስለኛል በጣም ደስ ይላል በእውነት ሁላችንም ደስ ብሎናል ምን እየሰራ ነው አሁን በአዲስ አበባ ከተማ አራዳ ክፍለ ከተማ ውስጥ ስር የሚገኙ ወይን ሰው ቀለመወርቅ ቀለመወርቅ ሁለተኛ ደረጃ ትምህርት ቤት የልዩ ፍላጎት እና አካቶ ትምህርት ባለሙያ ነኝ። ሌላስ ተጨማሪ ምን ታደርጋለህ? እኔም የማስታውስህ ዩኒቨርሲቲ ነው። ዩኒቨርሲቲ ትዝ ይለኛል። ዩኒቨርሲቲ እያለሁ ኢንተርቪው ተደርጌ ነበር። ነው እያለ ያለው የመጀመሪያው የዲግሬንስ የተመረኩ አካባቢ ኢንተርቪው ተደርጌ ነበረ ያለህ። እስቲ እንቅስቃሴስ ምን ይመስላል? ከሰዎች ጋር ያለህ ግንኙነት ከመስማት የተሳናቸው ጋር በተለይ አሁን ባሳለፍከው ፈታኝ ጊዜ ብዙ ነገር ተምረህበታል። ምን አገኘበት? ምን ተማርክበት? አንዱ ትምህርት የወሰድኩበት ታሞ ከመማቀቅ አስቀድሞ መጠንቀቅ ነው የሚለውን ነገር ነው ትምህርት ወስጄበታለሁ ከባለፈው ህይወቴ ህመም ትንሽ ቢሆን ከባድ ቢሆን ሁል ጊዜ በየሶስት ወር ጤናን መመርመር ያስፈልጋል። በዚህ ትምህርት ውስ እጃለሁኝ። ሌላው ደግሞ በህመም ምክንያት እኔ በተመምኩት በገንዘብ፣ በእውቀት፣ በጉልበት ከፍተኛ አስተዋጽኦ ላደረጉ ከነሱ መልካም ነገርን ተምሬያለሁ። እኔ ማድረግ እንዳለብኝ ነው የተማርኩት ከነሱ። የነሱን ውለታ ለመክፈል ከፍዬ መጨረስ የማልችለው ውለታ አለብኝ። በተደጋጋሚ የማስበው ይሄን ነው። የነሱ ዋጋ መክፈል ከባድ ነው። በውስጥኤ አስበዋለሁ እያሰብኩትም ነው የምኖረው። ሌሎቹንም ልክ እንደዚህ ህመም የሚያጋጥማቸው ብቻ ሳይሆን በኑሮ ችግር ሲገጥማቸው ሰው አስፈላጊ ነገር ነው። እኔም በሆን ባለኝ አቅም ድጋፍ ማድረግ ያስፈልጋል። ድጋፍ ማድረግ መስጠት ያስፈልጋል። ብዙ ነገር ተምር ያለሁኝ ደስ ይላል። አሁን ከመምህርነት ውስጥ በተጨማሪ ማስተርስ አዎ አዎ አዎ ከመምህርነት ውስጥ በተጨማሪ ሌላ ስራ የመስራት ታሰባለህ? ሁለት ነገር ነው ማደርገው። የመጀመሪያው በትምህርት ቤት ውስጥ ልየልዩ ፍላጎትና አካቶ ትምህርት ባለሙያ መሆን እዛ ትምህርት ቤት ውስጥ ልዩ ፍላጎት ያላቸውን ተማሪዎች ለይቼ ለይቼ በልዩ ፍላጎታቸው በየራሳቸው ልዩ ፍላጎት ባስፈለጋቸው ልክ ድጋፍና ክትትል ማድረግ ነው። በተጨማሪ ደግሞ በምልክት ቋንቋ ዙሪያ የሚሰሩ ድርጅቶች ምልክት ቋንቋ በመሽሽ በምልክት ቋንቋ ዙሪያ የሚሰሩ ድርጅቶች ያለበትን ሁኔታ የምልክት ባለሙያ ማዘጋጀት፣ የምልክት ቋንቋ ስልጠናዎችን መስጠት፣ እነዚህንም እየሰጠው ነው የምገኘው። እነዚህ እነዚህን ነገሮች እሰራለሁ። በጣም ደስ ይላል። ቤተሰብ እንዴት ነው የተሰማው ስሜት? እስቲ ልጅ አለ? ባለትዳር ነህ? ንገረን። ባለትዳር ነኝ። አንድ ልጅ አባት ነኝ። ሴት ልጅ ናት። አራት ዓመት የሆናታል። አሁን ላይ እኔ ህመሙ ባጋጠመኝ ጊዜ ቤተሰብም ጭምር በጣም ነበር የተጨነቁት። ጭንቀት አይፈልግም ህመሙ ይሻለኛል ላለው በህክምናም ጭንቀቴ ማሳየት አልፈልግም እነሱ እንዳይጨነቁ ግን በውስጤ በጣም ነው የምጨነቀው ጤነኛ አይደለሁም ውስጤ ራሱ ማንም ሰው ያጋጥማል ይሄ ጉዳይ ታክሞ የሚድን ነገር ነው ግን ድሀ ከሆነ ምን ማድረግ ይቻላል? ታክሞ መዳን የሚችል ነገር ቢሆንም ግን ድህነቱ ካለ ከባድ ነው እና እናቴ አባቴ ልጅ ልጆቼ ባለቤቴ በጣም ከባድ ጭንቀት ውስጥ ነበር የነበሩት ነበሩት እኔ ደግሞ በውስጤ ግን በቃ በቃ መዳን ፈልጋለሁ። በጣም ነው እንትን ያልኩት ያዘንኩት። ስመለስ ጭንቀቱን በሙሉ ነው ያስወገድ ነው በጣም ደስ የሚል ጊዜ ነበረ። በጣም በደስታ ነበር የተቀበሉኝ። በጣም ጥሩ ጊዜ ነበረ። ግን ከህመም በፊት የነበረህ ማህበራዊ ግንኙነት ጥሩ ነበር ማለት ነው? ማህበራዊ ግንኙነት ለምሳሌ ጓደኞችህ ሊሆን ይችላሉ፣ መስማት የተሳናቸው ናቸው፣ በየጊዜው ታገኛቸዋለህ፣ ለቅሶ ታሞ መጠየቅ ሊሆን ይችላል። ማህበራዊ ግንኙነት የምንላቸው ነገሮች ወልዶ መጠየቅ ሊሆን ይችላል። እንደነሱ አይነት ነገር ጎበዝ። ና አንተ ለምን መስልክ? እኔ በተፈጥሮ ከማንም ሰው ጋር እጫወታለሁ በቀላሉ ከማንም ሰው ጋር እግባባለሁ ግን ያገኘሁትን እቀርባለው፣ ብዙም ጫወታለው። አስቸጋሪ ሰውም አይደለውም። የቋንቋ ችግርም ሊሆን ይችላል። ቋንቋ፣ ብሄር፣ ሃይማኖት ሊሆን ይችላል። ተቻችዬ ምኖራለሁ። ብዙም ተከባብሬና ተቻችዬ መኖር የምችል ሰው ነው። ብሄር፣ ሃይማኖት አላይም። የሰው ሰው መሆኑን ብቻ ነው ማየው እህቶች ወንድሞቼ አባቴ ቤተሰቦቼ እንደዚህ አይነት እኔም ከነሱ ይመስለኛል ያመጣሁት ይሄንን ባህሪ። እድርም ቢሆን ሰርግም ቢሆን ብዙ ጊዜ አልሄድም። አንዳንድ ጊዜ ለቅሶ ደርሳለሁ። ሰርግ ሲጠሩኝ አክብሬም ሄዳለሁ። ግብዣም እንደዛው እድር ምናምን አንዳንድ ነገር ብዙም ልምድ የለኝም። ብቻ አንተ የተማርከው ኦኬ። እኔ የተማርኩት ሆሳና አዳሪ ትምህርት ቤት ነው። እዛ አዳሪ ትምህርት ቤት ሁሉም ተማሪዎች ከሆሳና የመጡ ብቻ አይደሉም። ከተለያየ ክልል የመጡ ተማሪዎች ናቸው። ተመራርጠው የመጡ ፈተናውን አልፈው የመጡ ተማሪዎች ናቸው። እዛ አዳሪ ትምህርት ቤት ነው አብረን ነው፣ እንደ ወንድም እንደ እህት አብረን ነው የምንበላው፣ አብረን ነው የምንማረው፣ አብረን ነው የምንጫወተው። ብዙ ረጅም አመት አልፈናል። ተመርተን ጨርሰን እንወጣለን። የተለያየ ክፍለ ሀገር ሁላችንም ተበትነናል። በስራ ጉዳይ በተለያዩ ጉዳይ የተለያየ ቦታ ይክሄድ እዛም አይጠፉም፣ አገኛቸዋሉ ሆሳና የተማሩ ደቡብ፣ አማራ፣ ጋምቤላ ብዙዎች አሉ። ስንገናኝ በደንብ ነው የሚያስተናግዱት በደንብ ነው የሚቀበሉት፣ እንደ እህትና እንደ ወንድም ማለት ነው። አሁን ሆሳና ተማሪዎች ሲወጡ እንደ ወንድም እንደ እህት ነው የሚተያዩ፣ አዳሪ ትምህርት ቤትም ስለሆነ የእኔ ማህበራዊ ግንኙነት እዚያ አዳሪ ትምህርት ቤት በነበረበት ወቅት አይነት ሂደት ነው። አይ ጥሩ ነው። ለምን መሰለ እሱን ያልኩ፣ ልክ ስትታመም በጣም ብዙ መስማት የተሳናቸው ተጨንቀው ነበር። በ የቴሌግራም ፔጅ እንደነገርኩ በመክፈት ፌስቡኮች ላይ ሼር በማድረግ ለልጁ ልትደርሱለት ይገባል። ፒተር ማለት እንዲህ ፒተር በሳይንስ ፒተር ማለት እንደዚህ እንደዚህ ነው። በጣም ብዙ ነገሮች ነበሩ እና ጥሩ እንትን የማህበራዊ ግንኙነት ያለው ሰው ነው ማለት ነው ብያስብ ነበር። ለምን እኔ ማቀ ዩኒቨርሲቲ ነው ዩኒቨርሲቲ ነው እንጂ ያን ያህል ዲቴል አንተዋወቅም። ግቢ ግን አውቃለሁ። ፒተር ማን ነው በባል መመለስ እችላለሁ። እንደዛ ስለነበረ ምን አይነት ሰው ቢሆን ነው ል ነበረ የእውነት? አይ፣ አይጥሩ ነው። እስቲ እንግዲህ ለወደፊት ያሰብካቸው ያቀድካቸው ነገሮች ምንድን ናቸው? በስራም ሊሆን ይችላል፣ ማህበራዊ ጉዳይ ሊሆን ይችላል። አሁንም ትጨነቃለህ? አሁንም ትጨነቃለህ? ከዚህ በፊት የሆነ አንድ በጎ በጎ ነገር ሰርቻለሁኝ እዛ ላይ አሁን ለመቀጠል አስቤያለሁ። ሙሳና መስማት የተሳናቸው ትምህርት ቤት ተምረው ጨርሰው ከወጡ በኋላ የቀድሞ ተማሪዎች የቀድሞ ተማሪዎች ህብረት በማቋቋም በገንዘብ በእውቀት አስተዋጽኦ በማድረግ ተማሪዎችን በየትምህርት ቤት አዳሪ ትምህርት ቤት ተማሪዎች በሚኖሩበት ዶርም ውስጥ ሰርተን አስረክ ዶርሞቹ ሰርታችሁ ኦኬ። በአዳሪ ትምህርት ቤቶች ውስጥ ዶርሞቹን ሰርተን አስረክበናል። ይህን ጉዳይ የመቀጠል ሀሳብ አለኝ። ወደፊት ይህን አስቀጥላለሁ ብዬ አስባለሁኝ። ሌላው ደግሞ በሙያዬ የተሻለ ስራ በመስራት በመንግስት መንግስታዊ ካልሆኑ ድርጅቶች ጋርም የተሻለ ነገር ለመስራት እቅዷለኝ በተጨማሪ ደግሞ ከፍተኛ አስተዋጽኦ ላደረጉ ለተባበሩ ኮሚቴዎች በህመሜ ላይ ሁሉንም በምንቃል በምንቃል እንደምገልጸው አላውቅም። የእነሱን ውለታ ብከፍል ከፍዬ መቼም አልጨርሰውም። እነዚህ የበለጠ በጎ ነገር ለመስራት አስባለሁኝ። በጣም ድሞ አመሰግነው እዚህ ድረስ ስለመጣ እንደዚህ አይነት ሀሳቦችን ስላንሸራሸርክ እንዲሁም ደግሞ ያለፉትን ታሪኮችን እንደ ምሳሌ በማንሳት ለሌላው መስማት የተሳነውም ለሚሰማው ማህበረሰብ በአንድነት ሲሆን ምን ያክል ዋጋ እንዳለው ምን ያክል ለውጥ ማምጣት እንደምንችል ማሳያ የሆኑ ሀሳቦችን ስላቀረብኩ ምሳሌ ስለሆንክ በጣም ነው የማመሰግነው ፒተር አሁንም አመሰግናለሁ እሺ ፕሮግራሞቻችን የተከታተላችሁትን ይመስል ነበር። ሳምንት በሌላ ርዕሰ ጉዳይ በሌላ እንግዳ እስከምንገናኝ መልካም ጊዜ